ኢትዮጵያ የሱዳን ፈጥኖ ደራሽ ኃይልን ታግዛለች የሚል ክስ ቀረበባት። የቀድሞው የአደጋ ስጋት ኮሚሽነር አቶ ምትኩ ካሳ በሙስና ወንጀል በ13 ዓመት ጽኑ እስራት ተቀጡ። ኢትዮጵያና ዛምቢያ በወታደራዊ ዘርፍ በትብብር ለመስራት ተስማሙ። የነዳጅ ዋጋ ላይ የሰባት ብር ጭማሪ ተደረገ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአውሮፓ መሪዎች ደካሞች ናቸው በማለት ነቀፉ። ሰላም ጤና ይስጥልኝ! ውድ ተከታታዮች በዛሬው ዝግታችን በዚህና ሌሎች አዳዲስ መረጃዎች ይዘን ቀርበናል። ቻናላችን ሳብስክራይብ ያደርጋችሁት ትከታተሉ ጋብዘን፣ ወደ ዝርዝሩ እናልፋለን። ኢትዮጵያና ዛምቢያ በወታደራዊ ዘርፍ በትብብር ለመስራት ተስማሙ። የጦር ኃይል ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዛምቢያ ጠቅላይ ኤታማዦር ሹም ሌተናል ጀነራል ጄፍሪ ዚኤሊ ጋር ተወያይተዋል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት ለቀጠናው ደህንነት የሚሆን ለሀገራት ሰላምና መረጋጋት ኢትዮጵያ በቁርጠኝነት እንደምትሰራ ተናግረዋል። ከዛምቢያ ጋር ያለውን ግንኙነት የበለጠ ለማሳደግ እንደምትሰራም ተናግረዋል። ሌተናል ጀነራል ጄፍሪ ዚኤሊ በበኩላቸው ወታደራዊ ትብብር ላይ የተሻለ አቅም ለመፍጠርና የጋራ ተጠቃሚነት ለማሳደግ እንደሚያግዙ አስረድተዋል። ከአድዋ ጦርነት ጀምሮ ያለውን የኢትዮጵያ ሰራዊት ልምድና ተሞክሮ እንዲሁም የኢትዮጵያውያን የጅግነት ስነ ልቦና ያደንቁት ሌትናል ጀኔራል ጄፍሪ ዜሪ ይህም ብዙ የተማርንበትና በትብብር እንድንሰራ ያነሳሳል ነው ብለዋል ተማጆር ሽሙ በልዩ ልዩ ወታደራዊ መስኮች በጋራ ለመስራት ዛምቢያ የቀረበቸውን ጥያቄ ኢትዮጵያ በመቀበሏ ደስተኛ መሆናቸውን ገልጸዋል ውይይቱን ተከትሎ የመከላከያ ሚኒስተር ታ ማርታ ሉጂ ከዛምቢያቻቸው ማምቦ ሀማውንዱ ጋር በጋራ መስራት የሚያስችላቸውን ስምነት ተፈራርመዋል የቀድሞው የአደጋ ስጋት ኮሚሽነር አቶ ምትኩ ካሳ በሙስና ወንጀል በ13 ዓመት ጽኑ እስራት ተቀጡ። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የቀድሞ ኮሚሽነር የነበሩት አቶ ምትኩ ካሳ በከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው የፌደራል ከፍተኛ ፍርድ ቤት በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጫ እንዲቀጡ ወስነዋል። የፍትህ ሚኒስቴር ዐቃቤ ሕግ ባቀረበው ክስ አቶ ምትኩ ከሌሎች ተባባሪዎች ጋር በመሆን የተረጂዎችን ቁጥር በማጋነን ከ61000 ኩንታል በላይ ስንዴን ጨምሮ በርካታ የምግብ እርዳታ ቁሳቁሶችን ከመጋዘን በማውጣት ለተረጂዎች ሳይደርስ ለዱቄት ፋብሪካዎችና ለሌሎች በመሸጥ ለግል ጥቅማቸው እንዳዋሉ አስረድተዋል። በተጨማሪም ከ472 ሚሊዮን ብር በላይ የሚገመት ገንዘብ በህገወጥ መንገድ እንዲከፈል በማድረግ በመንግስት ላይ ከፍተኛ ኪሳራ አድርሰዋል። ፍርድ ቤቱ አቶ ምትኩ ካሳን በተጨማሪ በህገወጥ መንገድ ያገኙትን ገንዘብ ምንጭን ደብቀው ጋስ መስሉ በማቅረብ ወንጀል ከልጃቸው ወይዘሮ ሚልካ ምትኩና ከባለቤታቸው ወይዘሮ ሶፊያ ጀማል ጋር ተከሰው ጥፋተኛ መሆናቸውን ተወስነዋል። በዚህ መሰረት ባለቤታቸው ወይዘሮ ሶፊያ ጀማል የ8 ዓመት ከአራት ወር እስራት ሲፈረድባቸው ልጃቸው ወይዘሮ ሚልካ ምትኩ ደግሞ የአምሳ ዓመት እስራት ተበይንባቸዋል። ኢትዮጵያ የሱዳን ፈጥኖ ደራሽ ኃይልን ታግዛለች የሚል ክስ ቀረበባት። ኢትዮጵያ የሱዳን ፈጥኖ ደራሽ ኃይል በምስራቃዊ ሱዳን በብሉናይል ግዛት በኩል በሱዳን ጦር ሰራዊት ላይ ጥቃት እንዲከፍት የማሰልጠኛ ካምፕ ፈቅዳለች በማለት የሱዳን ወታደራዊ ባለስልጣናት መናገራቸውን አልጀዚራ ዘግበዋል። ይህን ተከትሎ የሱዳን ጦር ሰራዊት በምስራቃዊ ሱዳን አዲስ የውጊያ ግንባር ሊከፍት ማሰቡን ዘገባው ጠቅሷል። የሱዳን ወታደራዊ ባለስልጣናት ኢትዮጵያ የፈጥኖ ደራሽ ኃይሉን በሚደግፍ ሌሎች አገራት በኩል ከቡድኑ ጋር ወታደራዊ ትብብር ታደርጋለች ማለታቸውንም ዘገባው አመልክቷል። በተለይ የብሉ ናይል ግዛት አዋሳኝ በሆነው በቤንሻንግል ጉምዝ ክልል በኩል ለፈጥኖ ደራሹ ኃይል የጦር መሳሪያ ይገባለታል በማለት የሱዳን ባለስልጣናት ተናግረዋል ተብለዋል። በኢትዮጵያና በሱዳን ድንበር ላይ ይገኛል በተባለው ወታደራዊ ማሰልጠኛ ጣቢያ የፈጥኖ ደራሹ ኃይል ታጣቂዎች እንዲሁም ለብድኑ ለመዋጋት የተቀጠሩ የደቡብ ሱዳንና የኮሎምቢያ ቅጥረኛ ተዋጊዎች እንደሚሰለጥኑ መሰማትንም አልጀዚራ በዘገባው ላይ ጠቅሰዋል። የነዳጅና ኢነርጂ ባለስልጣን ከታሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበር የ30 በመቶ ግብር ጭማሪ ይደረጋል በሚል የወጣ መረጃ አስተባበለ። ከታሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የ30 በመቶ ግብር ይጣላል የሚል መረጃ በማህበራዊ ሚዲያዎች ላይ ሲዘዋወር መቆየትን የነዳጅን ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታሞካን ተናግረዋል። በመሆኑም ይህ ሲዘዋወር የነበረው መረጃ አስተኛ መሆኑን ገልጸው ከታሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበር የሰላሳ በመቶ ግብር አይኖርም ብለዋል። የገንዘብ ሚኒስቴርን ጨምሮ በጉዳይ ላይ በየትኛውም የመንግስት አካል የተሰጠ መግለጫ እንደሌለ ማረጋገጣቸውን የክልጥት ዋና ዳይሬክተሩ ይጣላል የተባለው ግብር በማህበራዊ ሚዲያ ላይ የተፈጠረ እንጂ የነዳጅና ኤነርጂ ባለስልጣን የሚያውቀው ከዚህ ወር ጀምሮ የሚጣል ምንም አይነት ግብር ጭማሪ እንደማይደረግና መንግስትም ይህን የማድረግ ህሳቤ እንደሌለው ተናግሯል ሲል ሪፖርት ጋዜጣ ዘግበዋል። በዚህም በሐሰተኛ መረጃ የተነሳ ህብረተሰቡ ላልተገባ ሰልፍና እንግልት እየተዳረገ ይገኛል ያሉት ዋና ዳይሬክተር ያለ ምንም ይፋው የመንግስት ውሳኔ ከወጣው የነዳጅ ዋጋ ውጪ ያለ አግባብ ጭማሪ የሚያደርጉ የነዳጅ አከፋፋይ ኩባንያዎች፣ ማደያዎች ተጠያቂ እንደሚያደርጉ ማሳስበዋል። በሌላ በኩል ሰሞኑን በነዳጅ ምርቶች ላይ 15 በመቶ ተጨማሪ እሴት ታክስ እና አስራ አምስት በመቶ ኤክሳይዝ ቀረጥን ያካተተ አጠቃላይ ሰላሳ በመቶ ተክስ ይተገበራል መባል ይታወሳል። ይህ በእንዲህ እንዳለ ግን የንግድና ቀጠናዊ ትስር ሚኒስቴር ከዛሬ ጀምሮ ተግባራዊ የሚያደርግ የነዳጅ ምርቶች የችርቻር ዋጋን ይፋ አድርገዋል። በዚህም የቤንዚንና የነጭ ናፍታ ዋጋ አንድ መቶ ሀያ ዘጠኝ ብር ከአስራ ሁለት ሳንቲም ገብቷል። በአዲስ ዋጋ ጭማሪ መሰረት በቤንዚን ላይ የሰባት ብር ገደማ ጭማሪ በኬሮሲን ላይ ደግሞ የስምንት ብር ጭማሪ ተደርጓል። ወደ ውጭ መረጃ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአውሮፓ መሪዎች ደካሞች በማለት ነቀፉ። ዶናልድ ትራምፕ የአውሮፓ መሪዎች ደካማ ሲሉ የነቀፉ ሲሆን አሜሪካ ለዩክሬን የሚሰጠውን ድጋፍ ልትቀንስ እንደሚችል ፍንጭ ሰጥተዋል። ፕሬዝዳንቱ አውሮፓ በስደት ፖሊሲዋ የተነሳ የተደሳ ራስዋን ያጠፋች ነው ሲሉም ከሰዋል። ትራምፕ ለፖለቲካ መጽሔት በሰጡት ሰፊ ቃለ ምልልስ የአውሮፓ ሀገራት ፍልሰትን መቆጣጠር አለመቻላቸው፣ እንዲሁም የዩክሬንና የሩሲያን ጦርነት ለማቆም ቁርጥ ያለ እርምጃ መወሰድ አልቻሉም ሲሉ ተችተዋል። የአውሮፓ ሀገራት ኬቭ እስከምትወጥቅ ድረስ እንድትዋጋ የፍቅድ ነው ብለዋል። የአውሮፓ ሀገራት የስደት ፖሊሲያቸው አደጋ ላይ ነው ያሉት ትራምፕ በህገ ወጥ መንገድ የገቡ ስደተኞች በሙሉ ማባረር እንዳለባቸው አሳስበዋል። ለትራምፕ ትችት ምላሽ የሰጡት የእንግሊዝ የውጭ ጉዳይ ሚኒስትሯ ዩቬት ኩፔር ትራምፕ በአውሮፓ የሚያዩት ነገር ሁሉ ጥንካሬ እንጂ ድክመት አይደለም ሲሉ ገልጸዋል። ሚኒስትሯ አክሎም ለኬቭ የሚያደርገው የገንዘብ ድጋፍ እንዲሁም በመከላከያ ዘርፍ እየተደረገ ያለው ከፍተኛ ኢንቨስትመንት እንደ ጥንካሬ አንስተው ትራምፕን ተችተዋል። ይህ በእንዲህ እንዳለ ትራምፕ በቃልም ብልሳቸው የዩክሬን ፕሬዚዳንት ቭሎድሚር ዜሌንስኪ ለሩሲያ ግዛት እንዲያስረክቡ ያቀረቡትን ሀሳብ እንዲቀበሉ አጥብቀው ጥሪ ያቀረቡ ሲሆን ዜሌንስኪ ለድርድሩ ዝግጁ እንዲሆን ጠይቀዋል። የፋይናንሽል ታይምስ ዘገባ እንደሚያመለክተው የትራምፕ ልኳን የዩክሬን ግዛቷን ታጣ የሚያስገዳትን የሰላም ሀሳብ ምላሽ ለመስጠት ጥቂት ቀናት ለዜሌንስኪ ሰጥቶታል። ፕሬዚዳንቱም ስምምነቱ በገና በዓል አካባቢ ይፈጸማል የሚል ተስፋ እንዳላቸው የተገለጸው ፕሬዚዳንት ዜሌንስኪ በበኩላቸው ዩክሬን አውሮፓ ጦርነቱን ለማቆም በሚረዱ እርምጃዎች ላይ በንቃት እየሰሩ መሆናቸው አስታውቀዋል። የተወደዳቸው የቻናላችን ተሳታዮች የዕለቱ መረጃዎች እነዚህ ነበሩ። ቻናላችን ሳብስክራይብ በማድረግ ቤተሰብ እንድትሆኑ እየጋብዝን እንሰናብታቸዋለን። ሰላም